እ እዚህ ጋር እንዳያችሁ የአላህ መልክተኛ ለምን ቤት ውስጥ ተቀበሩ አቡበከርስ ኡመርስ ለምን መልስልኝ ይላል የሙፍቲን ረህመሁላህ አላህ ይዘንላቸው እና ቤታቸው ውስጥ መቀበርን በተመለከተ የተነሳ ጥያቄ ነው ከታችም የምትመለከቱት ኮሚንት ደግሞ ያው ቤታቸው አይደለም ከቤታቸው አንድ ሺህ ካሬ ላይ ነው የቤቱ አካል ነው አምስት ሺ ካሬ ነው ቤታቸው ከአምስት ሺው ላይ አንድ ሺው ለቀብር እንዲሆን ፍቃድ ተጠይቀዋሉ የሚል ነው። የተነሳው ከቤተሰቦቻቸው እሳቸው ይበሉ አይበሉ፣ አላህ ይወቀው። ለማንኛውም ይሄኛው እዚህ ጋር የተነሳው ኮመንት ምንድን ነው? የአላህ መልእክተኛ አለይሂ ሰላቱ ሰላም አቡበክርና ዑመር ቤት ውስጥ ተቀብረዋሉ። አው የአኢሻ ቤት ውስጥ ወይም የነብዩ ቤት ውስጥ ነው የተቀበሩት። ይሄ የሆነበት ምክንያት ቡኻሪ ላይ ገብታችሁ መመልከት ትችላላችሁ የሆነበት ምክንያት እናታችን አይሻ ረዲያላሁ አንሃ ይሄ ቀብራቸው አምልኮት ቦታ እንዳይሆን መስጂድ ተደርጎ እንዳይያዝ ተብሎ ነው። ይሄ የተደረገው ኻስ ነው፣ በነሱ ላይ ብቻ የተገደበ ነው ብላ አስቀምጣለች። ገብታችሁ ቡኻሪ ላይ ሰሒሁል ቡኻሪ ላይ ገብታችሁ መመልከት ትችላላችሁ። ከዛ በዘለለ ደግሞ አንድ ሺ ካሬ ነው ወይም ደግሞ የቤቱ አካል እንዳልሆነ አስመስላችሁ የምታወሩ አካሎች አንድ ሺህ ካሬም ሆነ አንድ መቶ ካሬ ላይም ይሁን የቤቱ አካል ነው። ይሄ ሆነ ማለት ነገ ማንኛውም ባለ ሀብት መጥቶ ቤት ውስጥ መቃብር ሊያደርግ ነው። ልክ እንደ ነን ሙስሊሞች ማለት ነው። ይሄ የራሴ መቃብር የራሴ ቤት ላይ አድርጉልኝ ብሎ ይሄ መያዝ ሊጀምር ነው። ይሄ ሆነ ማለት ደግሞ የሙስሊሙ መቃብር ህልውና ውስጥ ሊገባ ነው። ሰዎች የየራሳቸው መቃብር አጥረው ሊቀመጡ ነው። ይህ ደግሞ በሸሪዓችን ከባድ እርግማን ያለበት የአላህ መልእክተኛ፣ ዓለይሂ ሰላቱ ሰላም፣ ሊሞቱ ሲሉ ለዐነ አላሁ የሁድ ወ ነሣራ ይተኸዙ ቁቡር አንቢያ ይህን መሳጂደ ነው አላህ ይርገማቸው ብለው የተራገሙበት የሆነ ጉዳይ ነው። ሌላው ሥጋቱ ምንድን ነው? ጭንቀቱ ምንድን ነው ከተባለ በነጻነት ቀብሩን ለማምለክ የምትፈልጉ ሰዎች ለእናንተ ይመቻል። እሳቸውን በህይወት እያላችሁ ስጁድ ያደረገችሁላቸው ሰዎች አሁን ደግሞ ከሞቱ በኋላ ቀብራቸውን፣ አፈራቸውን በጥብጣችሁ ለመጠጣት፣ ይኸው እዚህ ጋር ኮሜንት ላይ ለኔም ከቀብሩ ከአፈራቸው አንድ ኪሎ ይቀመጥልኝ ለተበሩክ ተብሎ መቃሙ ስለማይቀር ብሎ እዚህ ጋር አንድ ወንድማችን ጽፏል። ገና ካሁኑኑ ይኸው ይህንን ነገር ሰዎች እያመቻቹ ነው ያሉት። ስለዚህ አላህን ፍሩ፣ አላህን ፍሩ። የማንም ቀብር ሊመለክ አይገባውም። የማንም ቀብር ሊደርስልን አይችልም። አሁን ለነሱ ምን ደርስበት። እነሱ ለኛ ከኛ የተለያየ ነገሮችን ወይም እገዛዎችን የሚፈልጉበት እንጂ የሞተ ሰው ማንም ይሆን ማን ሊረዳ ሊጠቅም አይችልም። ቀብር ለበጥብጡ ቀብራቸውን አፈር በጥብጦ ለመጠጣት ቀብራቸውን ጠዋፍ ለማድረግ እዛ ጋ ሄዶ ለመቃም ድረሱልኝ ለማለት ካልሆነ በስተቀር ይህንን የሚደግፍ አንድም ሸሪአ ወይም ደግሞ ምንም አይነት ማስረጃ የለምና ሁላችሁም ይህንን ነገር ልታወግዙት ይገባል። ያንተ ንግግር ምንም አይነት ምንም አታመጣ፣ ምንም ተጽዕኖ አይፈጥርም። እኔ ወማ አለ ረሱል ለል በላግ እንደተባለው እኔ ማድረስ የራሴ ኃላፊነት ነው። ከዛ ውጭ ያለውን አላህ ይወቀው። እንግዲህ ኃላፊነትን እወጣለሁ። ሁላችሁም ኃላፊነታችሁን ተወጡ። ሰላም አለይኩም ወራህመቱላሂ ወበረካቱ። አሰላም አለይኩም ወራህመቱላሂ ወበረካቱ። ሪያችን የተወገዘ የሆነ ተግባር ነው። በሀጂ ሙፍቲ ሞት ብናዝንም እንደ አንድ ሙስሊም አላህ ይዘንላቸው እንላለን። ነገር ግን የእሳቸው ሞትን አስከትሎ ንዛዚያቸው ተብሎ ቤተሰቦቻቸው ወይም አጋሮቻቸው ወዳጆቻቸው የሰጡት መግለጫ በጣም የሚያስከፋና በሸሪያችን ውግዝ የሆነ የሆነ ተግባር ነው። ነብያችን አለይሂ ሰላም ላትጃሉ ላተጃሉ ቡዩተኩም መቃብረ ብለዋሉ። ቤታችን መቃብር አታድርጉት ብለዋሉ። ስለዚህ አንድ ሙስሊም የሆነ ሰው በሚሞትበት ሰዓት ላይ መቃብር ቤቱ ላይ መቃብር መስራት ወይም ደግሞ ማድረግ አይፈቀድም። በሸሪዓ የተከለከለ ነገር ነው። ይሄ ነገር ለብዙ ነገር በር መክፈቻ ይሆናል። ለሽርክ ነገሮች ሰዎች በነፃነት ሽርካቸውን እንዲፈጽሙ ወይም ደግሞ ይህን ቀብር እንዲያመልኩ በቀብር ዙሪያ ላይ ድንበር እንዲያልፉ መንገድ ይከፍታል እና ይህን ነገር አስቡበት። አሁኑኑ አስባችሁበት እልባት ብሰጡት የተሻለ ይሆናል። ምክንያቱም በሸሪያ የተወገዘ ነገር ወስያ ቢኖረውም ንዛዜ ተናዘዋሉ ቢባልም ወስያ ቢኖረውም ከወስያው ወይም ከንዛዜው ሸሪያው ነው የሚቀድመውና የተወገዘን ነገር ማውገዝ ይሄ የሁላችንም ኃላፊነት ነው። አላህም ፍሩ። በጣም ከባድ የሆነ ነው። ለብዙ ሰዎች መንገድ መክፈቻ ነው የሚሆነው። ጣውት እንዲደረግ ፈልጋችሁ ነው? እንዲመለክ ፈልጋችሁ ነው? ምንድነው የታሰበበት ነገር? ሸሪዓው ነው የሚቀድመው ወይስ ወሲያው ነው የሚቀድመው? ይሄን ነገር ማገናዘብ ያቅታችኋል የሚል እምነት የለኝምና ይሄን ነገር በአስቸኳይ እልባት እንድትሰጡት እኔ የራሴን ኃላፊነት ለመወጣት ያህል ነው። አላህ እንግዲህ ቀጥተኛው መንገድ አላህ ሁላችንንም ይምራን። ወሰላሙ ዓለይኩም ወረህመቱላሂ ወበረካቱ። ሙፍቲ ካፊር ናቸው። ሙፍቲ የገላገለን አላህ ምስጋና ይገባው። ስጁደ ሹክር ያስፈልገዋል። እንደዚሁም ደግሞ ይህን ጠማማ ሰውዬ አላህ ገላገለን፣ እንዲህ ያደረገን ምናምን አራ ይባልም። ወላሂ መጨረሻችንን የኛ መጨረሻ አናውቀው። እኔ ሀቂቃ ነው የምናገር አሰላሙ ዓለይኩም ወረሐመቱላሂ በርካቱ እኔ የምለው በዚህን ያህል ደረጃ መጨካከናችንን ምንድን ያመጣው? እኔ የአንዳንድ ሰው ሱና ተከታይ መሆን ወይም የአህለ ሱና ወል ጀማዓ አባል ነኝ ብሎ ማሰብ ሌላውን በማክፈር ነው እንዴ? ሱናነት የሚረጋገጠው ሌላውን ከኢስላም በማውጣት ነው እንዴ? ምን ያህል ልባችን ቢደርቅ ነው? ሙፍቲ ካፊር ናቸው። ሙፍቲን የገላገለን አላህ ምስጋና ይገባው፣ ስጁደት ሹክር ያስፈልገዋል። እንደዚሁም ደግሞ ይህን ጠማማ ሰውዬ አላህ ገላገለን፣ እንዲህ አደረገን ምናምን አራ አይባልም። ወላሂ መጨረሻችንን፣ የኛም መጨረሻ አናቀው። እኔ ሀቂቃ ነው የምናገረው። የማንንም ውዴታ አፈልገ አይደለም። ለማንም ማሽቃብጥ ሰው አይደለሁም። በማንም ትዕዛዝ ምንቀሳቀስ ሰው አይደለሁም። የማንም ወገን ደግሞ አጨብጫቢም አይደለሁም። ነገር ግን ትክክለኛውን ነገር መናገር ያስፈልጋል። እስቲ አንተን አክፋሪ ያደረገ ከኢስላም እስልምና ውስጥ የምትመድብ ከእስልምና የምታስወጣ አንዱን ሙናፊቅ አንዱን ሙስሊም አንዱን ካፊር የምታደርገው አንተ ማነህ? አንድን ሰው እኮ ካፊር ለማለት የራሱ ደዋቢጦች አሉት፣ መስፈርቶች አሉት። ሙብተዲዕ ለማለት የራሱ መስፈርቶች አሉት። እነዚህ መስፈርቶች የሚያሟላና ይህንን ነገር የሚያስቀምጠው ይህን ክራይቴሪያ ያሉትን ክራይቴሪያዎችን አስቀምጦ ሁክም የሚሰጠው ዑለሞች ናቸው። የዑለማ ስራ ላይ ገብቶ ዛሬ ማንም ወጠጤ መጥቶ እንደፈለገ አፉን ይከፍታል። አላህን አትፈሩ። ሰው ማክፈር በጣም ከባድ እኮ ነው። እኚህ ሰው አዎ የአቂዳ ብዙ አይነት ልዩነቶች ሊኖሩ ይችላሉ በመሐከላችን። እነዛ ልዩነቶችን ረድ በመስጠት በመነጋገር ሊፈታ የሚችሉ ነገሮች አልቋል። አሁን ጊዜው አልፏል። አሁንም መሰሎቻቸው ካሉ ሀቅ ላይ ያለ አካል በሐቅ ይሞግታል። ከዛ በዘለለ ግን ከዛ በዘለለ ግን ማክፈር ደረጃ ላይ ማድረስ በጣም ከባድ ነው፣ ወላሂ በጣም ከባድ ነው። አትፈሩም? የራሳችሁን አቂባ መጨረሻችሁን አትፈሩ? የእናንተ ሀል በምን እንደሚያልቅ፣ ኺታማችሁ በምን እንደሚሆን በምን ታቃላችሁ? ወቱዘኩንም አለቢመን ይጠቃነብሳችሁን አታጥራሩ። ከእናንተ መካከል አላህን ፈሪውማ እንደሆነ አላህ ነው ሚያውቀው። ተውብተው ቢሆን የሞቱት እንደው እናንተ እንዳላችሁት ከእስላም የሚያስወጣ ሙናፊቅ፣ ካፊር ምናምን ብላችሁ በሀከማችሁት መልኩ ተውብተው ይሆን። ከአላህ ጋር ጥሩ ግንኙነት ይኖራቸው አይኖራቸው በምን ታውቃላችሁ? ከዛ በዘለለ ደግሞ ሳይተብቱ ሞቱ፣ ነ ተውበት ሳያደርጉ ሞቱ። ምንድነው? እናንተ የውስጥ አዋቂ ማን ያደረጋችሁ? ትንሽ እንኳን ለራሳችሁ ኺታም ፍሩ፣ ለራሳችሁ መጨረሻ ፍሩ። እንዴ ኢስላም እኮ ነቢያችን አለይሂ ሰላም በራእሰል ሙናፊቅ በሆነው የሙናፊቆች አለቃ በሆነው በአብደላህ ኢብኑ ኡበይ ኢብኑ ሰሉል ላይ ሰላተል ጀናዛ አልሰገዱም? እንዴ ከዛ በኋላ እኮ ነው ወላ ቱሰሊ ዐለ አህድን ሚንሁም ማተ አበደን ወላ ተቁም አላ ቀብርህ ቀብራቸው ላይ እንዳትቆም

ሁላችንም ቀልብ አላህ ይስጠን። ሁላችንም ወደ አላህ ምን መለስ አላህ አድርገን፣ ትክክለኛውን ጎዳና ደሞ ምን ረዳ ምን ቀበል አላህ አድርገን፣ ምን ከተለውም አላህ አድርገን። ሰላም አለይኩም ወራህመቱላሂ ወበረካቱ። ከና አቡይ ስብሐት ጋራ አብሮን የሚሰራን አካል እ ታመመብን አረ እንዳ ወላሂ እፈሩ፣ ሐቂቀተን እፈሩ፣ ለታፍሪ ግብ ወተል ኢኽዋኖች ኢሙፍቲን ታመመብን እያላችሁ እንትን የምትሉ ሰዎች እፈሩ።

ፍጹም በጣም እጅግ በጣም በሚባል መልኩ የተሳሳተ ርቀት ሄደል። በስህተት ማለት ነው። ምክንያቱም ሚን ሲፋቲ አህለ ስነቲ ወል ጀማዓ አርሃሙል ኸልቂ ቢል ኸልቅ፣ ከአህለ ስነቲ ወል ጀማዓ ባህሪዎች መካከል ትክክለኛ የሱናን ሰዎች የሆኑ ሰዎች መለያ ከሆኑ ባህሪዎቻቸው መካከል ለኸልቁ ከኸልቆቹ ወይም ከፍጥረታቶች አዛኞች ናቸው፣ ለፍጥረታቶች ይላሉ። እንዴት የሰውን ሞት ለዛውም፣ የአንድ ሙስሊም ሞት እንዴት ትመኛለህ? ከዛ በዘለለ ደግሞ ካፊር ናቸው ብለህ ፈርጃሃል። ካፊር ያልሆነን አካል ሙስሊምን ካፊር ማለት ራስ ላይ እንደሚመለስ ታውቃለህ። ማንነህና ነው አንተ ካፊር ብለህ ሰውን የምትፈርጀው? በዚህ ልክ ሰውን ለመበዳ አንተስ ማን ነህ? ሰውን ለመከፋፈል ማሰብ የመጨረሻ ብልግና ነው፣ ነውር ነው። ከዛ በዘለለ ደግሞ አላህ ይዘንለት አላህ ይዘንላቸው አላህ አፊ አድርጋቸው አፊያቸውን ይመልሳላቸው ማለቱን ባትችል እንኳን አላህ ባያድልህ እንኳን ለዚህ ነገር ቢያንስ ዝም አትልም ክፉ ነገር ከምትናገር እስኪ ያንተ የሱና ጀማአ የሱና አቋም የማንን መንገድ የትኛውን ሰለፍ መንገድ ይዘህ ነው ነብዩ አለይሂ ሰላቱ ሰላም ናቸው ጥሩ አርአያችን ሞዴላችን አይደል እሳቸው የአይሁድ ጀናዛ ሲያልፍ አላለቀሱም እንዴ የአይሁድ ጀናዛ ለምንድን ነው የምታለቅሰው ብሎ ዑመር ሲጠይቃቸው የአይሁድ ጀናዛ እኮ ነው ብሎ ሲላቸው አለይሰት ነፍሰን ነፍስ አይደለች እንዴት ሷስ አላሉም? የአላህ መልተኛ ምንድን ነው አንተ እንትን የምትለው? ይሄን አህል ሙስሊሙን ለመከፋፈል መሞከር ይሄን አህል ጠላትነት ማወጅ ለምን አስፈለገ? የሙስሊም ባህሪ አይደለም። እኛ አሁንም ነገም ከነጎዲያም አላህ አፊያ እንዲያደርጋቸው እንመኛለን። ያለ ልዩነት አለ። ግልጽ ነው ልዩነት አለ። ልዩነቱን ደግሞ በመነጋገር ይፈታል። ከዛ ውጪ እኔን ካልመሰልክ በስተቀር ካፊር ነህ፣ እኔን ካልመሰልክ በስተቀር አንተ ሙናፊቅ ነህ፣ ስም እምትለጥፈው የታክሲ ታፔል ላይ መስል ማን ነህና አንተ? አንተስ አቂባህን መጨረሻህን በምን አወቅኸው? በምን ታውቀዋለህ? ስለዚህ ታው አላህን ፈራ ወንድሜ፣ ወላሂ ሙስሊም የሆነ የሙስሊም ምክርን ነው የምመክርህ እኔ አላህን ፍራ። ሙስሊም አይደሉም እንዲህ አይደሉም ምናምን ከአህባሾች የሚጠሉ የሆኑ መስማት የማንፈልጋቸው ነገሮች። አንተ ሱና ነኝ፣ የሱናን ካባ ለብሻለሁ፣ የሱናን አርአያ ይዤ አለሁኝ ብለህ የምታስብ ከሆነ ከአንተ እንደዚህ አይነት አንደበት በፍጹም አይጠበቅም። በጣም ነውር ነው፣ የነውር ነውር ነው። ስለዚህ አሁንም አላህ ፍ ያድርጋቸው፣ ሙፍቲን አላህ ያሸራቸው፣ ወደ ቀድሞ ጤናቸው አላህ ይመልሳቸው፣ አሁንም ምኞታችን ነው። ትክክለኛ ሙስሊም የሆነ ሰው መጥፎ ነገር ለሰዎች አይመኝም አይደለም ለሙስሊም ይቅርና ለማንም መጥፎ ሰው መጥፎ ነገር አይመኝም ለማንም መጥፎ ሰው የአላህ መልእክተኛ አለይሂ ሰላቱ ሰላም አዛ የሚያደርጋቸው የነበረውን ጎረቤታቸውን አዛ የሚያደርጋቸው የነበረው ጎረቤታቸው ታስሮ ታስሮኮ ሊጠይቁት ምግብ ይዘው ሄደዋሉ። ካፊር ነው አይሁድ ነው